አርስተ ዜና ጠቅላይ ሚኒስትር አብይ አህመድ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪያቸው አድርገው ሾመዋል። ቀዳሚው መረጃችን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በትላንትና እለት ባወጣው ሪፖርት በትግራይ ክልል ወደ ቀድሞ የመኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች አሁንም የደህንነት ስጋት እንዳለባቸው ገልጿል። በዝርዝር እንነግራቸዋለን። በአዲስ አበባ ከተማ እስከ ምሽት አራት ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አገልግሎት ሰጪዎች ላይ የአምስት ሺህ ብር ቅጣት እንደሚጣል የከተማ አስተዳደሩ ትራንስፖርት ቢሮ አስታውቋል። ይህ መመሪያ ተገቢ እንዳልሆነ የፀሐይ ታክሲ ባለ ንብረቶች ማህበር ገልጿል። በሰፊው የምትሰሙት ይሆናል። ሱዳን የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይልን በመደገፍ የዘር ማጥፋትን ለመከላከል የተደረሰውን ዓለም አቀፍ ስምምነት ጥሳለች ስትል መክሰሷ ተሰምቷል። ቀዳሚው የውጭ መረጃችን ነው። በአሜሪካ ኒውዮርክ በሚገኘው ሃዲሰን ወንዝ ላይ ሄሊኮፕተር ተከስክሶ በደረሰው አደጋ የስድስት ሰዎች ህይወት ማለፉ ተገልጿል። ሄሊኮፕተሩ አብራሪውን ጨምሮ ስድስት ሰዎችን ይዞ እንደነበረና ሁሉም ተሳፋሪዎች በአደጋው መሞታቸው ተሰምቷል። በቆይታቸው ትሰሙታላችሁ። ሰላም ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ በአርስተ ዜናው የጠቆምናችሁን እንዲሁም ሌሎች ተጨማሪ መረጃዎችን ይዘን የሰዓቱን ዜናችንን ይዘን ቀርበናል። ደምሰው ሽፈራው ነኝ። አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ከሚያዝያ 3 ቀን 2017 ዓ ም ጀምሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን ጠቅላይ ሚኒስትር ጽፈት ቤት አስታውቋል። ለሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ተሹመዋል። የአቶ ጌታቸው አዲሱ ሹመት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርነት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ባወጣው አጭር መግለጫ አስታውቋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ዛሬ አርብ ሚያዚያ 3 ቀን 2017 ዓ ም የተሾሙት የቀድሞ ኃላፊነታቸውን ካስረከቡ ከሶስት ቀናት በኋላ ነው ከ2015 ዓ ም ጀምሮ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት የመሩት አቶ ጌታቸው ለአዲሱ ተተኪ ሌተናል ጄኔራል ታደሰ ወረደ ስልጣናቸውን ያስረከቡት ማክሰኞ መጋቢት 30 እንደነበር ይታወሳል ወደ አካባቢያቸው የተመለሱ የትግራይ ተፈናቃዮች የደህንነት ስጋት እንዳለባቸው ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በትላንትናው ዕለት ባወጣው ሪፖርት በትግራይ ክልል ወደ ቀድሞ የመኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች አሁንም የደህንነት ስጋት እንዳለባቸው ገልጿል። በአላማጣ፣ ኮረም፣ ኦፍላ፣ ራያ አላማጣ፣ ጨርጨር ና ዛታ አካባቢዎች ከሚያዚያ 7 ቀን 2016 ዓ ም ጀምሮ የመከላከያ ሰራዊትና የፌዴራል ፖሊስ አባላት የአካባቢውን ሰላምና ጸጥታ እያስጠበቁ የሚገኙ ቢሆንም ወደ እነዚህ አካባቢዎች እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ያለባቸው መሆኑን ለኢሰመኮ አስረድተዋል ብሏል። በክትትሉ ወቅት በራያ አላማጣ ወረዳ ዋጃ ጡሙጋ ቀበሌ በጤና ጣቢያ ውስጥ የሚገኙ ተመላሾች ከሚገኙበት በቅርብ ርቀት ላይ የታጠቁ ኃይሎች የነበሩ በመሆኑ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 በዚህ ምክንያት ለዳግም መፈናቀል የተዳረጉ ተመላሾችን እና ተጎጂዎችን ጭምር በማነጋገር ኢሰመኮ ለማረጋገጥ ችሏል። የአዲስ አበባ ትራንስፖርት ቢሮ መመሪያ ጥያቄ ተነሳበት። በአዲስ አበባ ከተማ ምሽት አራት ሰዓት ድረስ የህዝብ ትራንስፖርት አገልግሎት የማይሰጡ አገልግሎት ሰጪዎች ላይ የአምስት ሺህ ብር ቅጣት እንደሚጣል የከተማ አስተዳደሩ ትራንስፖርት ቢሮ አስታውቋል። ይህንን ተከትሎም መመሪያው ተገቢ እንዳልሆነ የፀሐይ የታክሲ ባለንብረቶች ማህበር ለሀገሬ ቴሌቪዥን አስታውቋል። የማህበሩ ሰብሳቢ አቶ ደረጀ በየነ በቢሮው የወጣው መመሪያ ተገቢ እንዳልሆነ አንስተው የአሽከርካሪዎችን ደህንነት አደጋ ላይ የሚጥል እንደሆነ አስረድተዋል። የታክሲ አሽከርካሪ የሆኑት አቶ አያሌው ስዩም በበኩላቸው ቢሮው ያወጣው መመሪያ ለተግባራዊነት አስቸጋሪ ነው ያሉ ሲሆን ተሳፋሪዎችን ወደ መዳረሻቸው ካደረሱ በኋላ ወደ ቤት ለመመለስ ረጅም መንገድ መጓዝ የሚጠበቅባቸው ሁኔታ እንዳለ ገልጸዋል። አክለውም የታክሲ ማህበራት መመሪያውን ለታክሲ አሽከርካሪዎች እያደረሱ እንዳልሆነም ተናግረዋል። የአዲስ አበባ ትራንስፖርት ቢሮ ትላንት ሚያዝያ ሁለት ቀን 2017 ዓ ም ባወጣው መግለጫ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጪ ህብረተሰቡን ማስከፈል እንደማይቻል ቢሮው አሳስቧል። 338 ሚሊዮን ብር የሚገመት ሕገወጥ ቁሳቁስ ተያዘ። የኢትዮጵያ ምግብና መድኃኒት ባለስልጣን ግምታቸው 338 ሚሊዮን ብር የሆነ ሕገወጥ ምግብና መድኃኒትን ጨምሮ ሌሎች ቁሳቁሶችን መያዙን አስታውቋል። ባለስልጣኑ ሕገወጥ ቁሳቁሶችን የያዘው ከፌዴራል ፖሊስ ኢንተርፖል፣ እና ከጉምሩክ ኮሚሽን ጋር በመተባበር እንደሆነም ገልጿል። በሳምንቱ ቁጥጥር 118 ሚሊዮን ብር የሚያወጡ የወባ የካንሰር እና ከመንግስት የጤና ተቋማት ተሰርቀው የወጡ የፕሮግራም መድኃኒቶች ተይዘዋል። ከዚህም ባሻገር ጥቅም ላይ የማይውሉ ግምታዊ ዋጋቸው 150 ሚሊዮን ብር የሆነ የህክምና መሳሪያዎች መያዛቸውም ተመላክቷል። ተገቢው የጥራት ምርመራ ተደርጎላቸው አገልግሎት ላይ ሊውሉ የሚገባቸው ግምታዊ ዋጋቸው ሰባ ሚሊዮን ብር የሆኑ ቁሳቁሶችም ተይዘዋል ሲል አክሏል። የባለስልጣኑ የመድኃኒት ዘርፍ ምክትል ዋና ዳይሬክተር አቶ ስዩም ወልዴ ቁሳቁሶቹ ወደ ተጠቃሚው ቢደርሱ በህዝብ ጤና ላይ ጉዳት ሊያደርሱ የሚችሉ ነበሩ ብለዋል። ባለስልጣኑ እንዳስታወቀው ከተያዙት ቁሳቁሶች መካከል የአገልግሎት ቀናቸው አልፎባቸው ዳግም ተጭበርብሮ የተጻፈባቸው ይገኙበታል። በህገ ወጥ ተግባሩ ላይ የተሰማሩ 19 ተጠርጣሪዎች በቁጥጥር ስር መዋላቸውንም ባለስልጣኑ አስታውቋል። ሱዳን የተባበሩት አረብ ኤምሬቶችን ከሰሰች። ሱዳን የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይልን በመደገፍ የዘር ማጥፋትን ለመከላከል የተደረሰውን ዓለም አቀፍ ስምምነት ጥሳለች ስትል መክሰሷ ተሰምቷል። ሱዳን የተባበሩት አረብ ኤምሬቶችን ጉዳይ ወደ ዓለም አቀፉ የወንጀለኞች ፍርድ ቤት መውሰዷን ሲኤንኤን ዘግቧል። ፍርድ ቤቱም ኤምሬትስ ከድርጊቷ እንድትቆጠብ እርምጃ እንዲወስድ መጠየቋን ዘገባው አትቷል። ሱዳን ጉዳዩን ወደ ፍርድ ቤት የወሰደችው የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር ከአረብ ሚሊሻዎች ጋር በማበር አረብ ባልሆኑ የማሳሊቲ ጎሳ አባላት ላይ ጥቃት ማድረሳቸውን ተከትሎ መሆኑ ተነስቷል። የተባበሩት አረብ ኤምሬቶች የሱዳንን ክስ መሰረተ ቢስ ስትል አስተባብለዋለች። በሱዳን የእርስ በእርስ ጦርነት ውስጥ የማናቸውም ወገን ደጋፊ አለመሆኗንም ገልጻለች። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር እና ረዳት የፖለቲካ ጉዳዮች ሚኒስቴር ሬም ኬቴት የኛ ፍላጎት ዘላቂ ሰላም የሚመጣበትንና የሱዳን ህዝብ ሰቆቃ ማብቃት ነው ብለዋል። በአሜሪካ ሄሊኮፕተር ተከስክሶ የስድስት ሰዎች ህይወት አለፈ። በአሜሪካ ኒውዮርክ በሚገኘው ሃዲሰን ወንዝ ላይ ሄሊኮፕተር ተከስክሶ በደረሰው አደጋ የስድስት ሰዎች ህይወት ማለፉ ተገልጿል። ሄሊኮፕተሩ አብራሪውን ጨምሮ ስድስት ሰዎችን ይዞ እንደነበረና ሁሉም ተሳፋሪዎች በአደጋው መሞታቸውን አንድ የአሜሪካ መንግስት ባለስልጣን ለአሶሺቴድ ፕሬስ ተናግረዋል። በተከሰከሰው ሄሊኮፕተር ውስጥ የነበሩ ሶስት አዋቂዎችና ሶስት ህጻናት አስክሬን በአደጋ ጊዜ ሰራተኞች መውጣቱም ተዘግቧል። የኒውዮርክ ፖሊስና አደጋ ጊዜ ሰራተኞች ሃዲሰን ወንዝ አካባቢ ከፍተ ኛ የነፍስ አድን እንቅስቃሴ እያደረጉ እንደሚገኝ የተጠቆመ ሲሆን የአደጋውን መንስኤና የሟቾችን ማንነት ፖሊስ እያጣራ ነው ተብሏል።